እንደምን አላችሁ ውድ ቤተሰቦች። ዛሬ በመረጃ ሰዓታችን የፓርላማውን ውሎ በተመለከተ እንመለከታለን። የዶክተር ደሳለኝ ጫኔንና የጠቅላይ ሚኒስትሩን ሙግትን በተመለከተ ዘርዘር አድርገን የምናስደምጣችሁን ጉዳዮች ይዘናል። አብራችሁን ቆዩም። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ኢኮኖሚ እድገት ለማወቅ ዓይን ጆሮ፣ አፍንጫ ተጠቀሙ ሲሉ መክረዋል። ዛሬ በህዝብ ተወካዮች ምክር ቤት ከምክር ቤቱ አባላት ያነሱላቸውን ጥያቄ በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር እያደረጉ ይገኛሉ በተለይም ደግሞ ከአብን ተወካይ ዶክተር ደሳለኝ ጫኔ የተነሳው መረጃ ብዙ አንገብጋቢ ጉዳዮችን ይዟል። ህዝቡ ጦርነት አንገሽግሾታል። መንግስት የቀይ ባህር አጀንዳን ያነሳበት መንገድ ስድስት ድስት ጥዶ አንዱን የማሳረር ሂደት ነው ሲሉም ዶክተር ደሳለኝ ጫኔ ተናግሯል። የፓርላማ አባሉ ደሳለኝ ጫኔ በአማራና ኦሮሚያ ክልሎች የተካሄዱ ባሉ ጦርነቶች ምክንያት ጉዳት የደረሰባቸው ሰላማዊ ሰዎችና መሰረተ ልማቶች ጉዳት ይፋ እንዲደረግም ጠይቀውት ነበር። የዚህን ጥያቄ ተመልክቶም ጠቅላይ ሚኒስትሩ ምላሽ ሰጥቷል። እኔና ጌታቸው ረዳን ያየ ሰው መንግስት አይደራደርም በሩ ለሰላም ዝግ ነው ብሎ ማሰብ ወንጀል ነው እያሉም ያነሱ ሲሆንም፣ በምሳሌና ተረት በተዋዛው በዚህ ንግግር ላይ ብዙ ጉዳዮች ተነስተዋል። ይህንን ጉዳይ ዝርዝር አድርገን የምናስደምጣችሁ ነው የሚሆነው። በዛሬው የህዝብ ተወካዮች ምክር ቤት ዘገባ ላይ ብዙ ጉዳዮች ተነስተው ነበር። ከዚህ ውስጥ ግን ዋነኛውንና የብዙዎችን ቀልቤ ሳባው የአማራ ብሔራዊ ንቅናቄ አብን ተወካይ ሆነው ዶክተር ደሳለኝ ጫኔ ያነሱት ጉዳይ ጉዳይ ነው። ዶክተር ደሳለኝ ጫኔ ጉዳያቸው እንዲችሉ ያነሳሉ። ህዝቡ ጦርነት አንገሽግሾታል። መንግስት የቀይ ባህር አጀንዳ ያነሳበት መንገድ ስድስት ድስት ጥዶ አንዱን የማሳርደት ነው ብሏል። የፓርላማ አባሉ ደሳለኝ ጫኔ በአማራና ኦሮሚያ ክልሎች የተካሄዱ ባሉ ጦርነቶች ጉዳት የደረሰባቸው ሰላማዊ ሰዎችና መሰረተ ልማቶች ጉዳት ይፋ እንዲደረጉም ጠቅላይ ሚኒስትሩን ጠይቋል። ዶክተር ደሳለኝ ጫኔ የኢፌዴራዊ ፕሬዚዳንት ታዬ አጽቀ ሥላሴ መስከረም 26 ቀን 2018 ዓ.ም ያቀረቡትን የመክፈቻ ንግግር ብሩ ተስፋ የተሞላ ቢሆንም በኢትዮጵያ ክለተለታዮት ውስጥ ካለው የሰላምና የጸጥታ መናጋት የኑሮ ውድነትና የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ በማለት ወደ ጥያቄያቸው ተሻግረዋል። ጥያቄያቸውን ከማቅረባቸው በፊትም ግን አንድ ማሳሰቢያ ሰጥቶም ነበርም። እሱም ዛሬ የማነሳቸው ጥያቄዎችን ጠቅላይ ሚኒስትሩ በጨለምተኝነት እንዳይወስዷቸው ያሳሰቡበት ነበርም። ጥያቄያቸውም የህዝብ መሆናቸው እንጂ ጨለምተኛ በመሆን አይደለም ሲሉም ተናግሯልም። በዚህ ጊዜም ከፓርላማው ጭብጨባና ሙቀት አምለክሶ ነበርም። በአማራ ኦሮሚያና ቤሎች አካባቢዎች ያሉ ጦርነትና ግጭቶች ተባበሰው መቀጠላቸው ብዙዎች እየተጎዱ ነው። ጠቅላይ ሚኒስትሩም እንደ ጸጥታ መሪነቶ በአማራና በኦሮሚያ ክልሎች በዚህ ጦርነቶች ምክንያት የተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረት ልማቶችን ቁጥር በግልጽ ይፋ እንዲያደርጉ ጠይቋልም። ጥያቄያቸውን ዶክተር ደሳለኝ ጫኔ ሲቀጥሉም የጸጥታ ችግሮች ለመፍታት ጽንፈኛና አሸባሪ የሚሏቸው ቡድኖች ከመዋጋት ባለፈ ለሁለት ክልሎች ከወታደራዊ አማራጮች የተለየ የፖለቲካ መፍትሄ ለመስጠት መንግስት ለምን አይሰራም ሲሉም ጠቅላይ ሚኒስትሩን ጠይቋል። የኢትዮጵያ ሕዝብ የእርስ በርስ ጦርነት ተንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችንም እንደ ኮሎምቢያ ውስጥ ታጣቂዎች ጋር 50 ዓመታትን የተወጋች ልትቀጥል አትችልም ሲሉም አጽኖ ሰጥተው አሳስበዋል። የፖለቲካና የህሊና እስረኞች ተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋል ብለዋል። በህግ የማስከበር ስም የሚፈጸመው የዘፈቀደ ፖለቲካ ስሮች ለሚመጣው ሰባተኛ ምርጫ መግለጫ ፍትሐዊ ነጻና ታማኝ እንዳይሆን ያሰጋል። ይህን ምን ያደረጉታል ብለውም መልሰዋልም። ከዚህ ባለፈም ኢኮኖሚያዊ ጉዳዮችን ጥያቄ ያቀረቡት እኚሁ የምክር ቤቱ አባልም በርካታ በኢህአዴግ ጊዜ ተጀምረው የነበሩ ፕሮጀክቶች እንደ ማዳበሪያ እንደ ስኳር ተቋርጦ የቆሩ ፕሮጀክቶች አሉ። ቢያንስ ይህ ትልቅ አገራዊ ፕሮጀክት ታላቁን የህዳሴ ግድብ ሳይቋርጥ መጠናቀቁ በግሌ ደስታ ፈጥሮልኛል ብለዋል። ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን ባይ ላይ እንዲገነበሩ የተነጠጡ የተጠኑ ግድቦች አራት ናቸው። ካስኬድም ዳም አሁን ከመጨረሻው ቦርደር ዳም ነው የገነባ ነው። ከላይ ካሉት አንዱን ቢያንስ በእርሶ ዘመን መጨረስ አለበት ሲሉም የፓርላማ ባሉ ተነጋግሯል። በሌላ በኩል ክቡር ጠቅላይ ሚኒስትር እንደ ጸጥታ መርኔቶ አሁንም ችግሮቹ ሊቀርፉ ይገባል። ችግሮች እየተባባሱ እየሄዱ ይገኛሉ ሲሉም አበክረው ጠይቀዋልም። በሌላ በኩል ስለውጭ ውጭ ግንኙነትና ባህር በር ጉዳይ ያነሱት እኚው የምክር ቤት አባልም መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚያ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ ማድረግ በትችት አቅራቢዎች ዘንድ የህዝቡን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው በሚል አስተያየት አልዲሰጥ አድርጓል። በሀገሪቱ ውስጥ ካለው ችግሮች ክብደትን ኳያም መንግስትም ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና አላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ ፖለቲካ ግጭቶች ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም ብለዋል። ብሔራዊ ጥቅም ለማስከበር የሚደረግ ማንኛውም ይ ዲፕሎማሲ ጥረት በግል ያቀበላለሁ። መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥደው፣ እንዲሁም አንዱን ሳያማስል እያረረ ይገኛል ብሏል። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠበቅ ውስጥ እንገባለን ብሎ መንገዶችን ማስደ ተጀመረ እሱ በምናውቀው መንገድ ተቋረጠ። ከዛም ከሶማሊላንድ ጋር ውል ተፈጸመ፣ ከዛ ከጅቡቲ ጋር ታጆራ ለማልማት፣ ከዛ ደግሞ ከሶማሊያ ጋር ባንካራ ተሞክሯል፣ ግንም እስካሁን ተጨባጭ ውጤት አልመታየም። ትላንት እንደውም ሳውዲ ታጆራን ወደብ ለረጅም ጊዜ የሊዙ ል እንደተወሰደችው እየሰማ እንገኛለን ሲሉም ተናግረዋል። አሁንም ከኤርትራ ጋር በጦርነቱ ዜማ ውስጥ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ ጦርነት ዝግጅት የተደረገ እንደሆነም በአለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቧል ብለዋል። በሌላ በኩል የፓርላማ ባለውም የፌዴራል መንግስት ከትግራይ ኃይሎች ጋር ከፍተኛ መካር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር ሁላችንም ካለፉት ጥቃቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጥኖት እየበላ እንቀጥላለን? ከትግራይ ኃይሎችና ከፋኖ እንዲሁም ከኦሮሞ ነጻነት ሰራዊት ጋር በመንግስቱ አካባቢ በድርድር እንዲፈታ፣ የባህር በር ጉዳይን አስመልክቶም ከኤርትራ ጋር የገባንበት አሰጣ ገባ በሰላማዊ ወንድ እንዲፈታ ምን መደረግ ያስፈልጋል? ሲሉም አጽንኦት ሰጥተው በፓርላማው ጠይቋል። ይህን ተከትሎም ጠቅላይ ሚኒስትሩ ለፓርላማ ባሉ ምላሽ የሰጡት ይሆንም በዚህ ጉዳይ ላይ እንዲህ ብለውም ነበር። መገንጠል መጠቅለል የሚባሉ ነገሮች ሲባሉ የሰማ አካላት ባሉበት የተሟላ ሰላም ማምጣት ከባድ ነው ሲሉ ንግግራቸውን ጀምረዋል። እኛ እንደ መንግስት አሉ ችግር አለብን ከሚል አካል ጋር እየተወያየን ነው። ለዚህ ማሳያው ደግሞ እኔ አብይ አህመድና ጌታቸው ረዳ ማየት በቂ ነው ሲሉም ተናግረዋልም። አሁንም ቢሆን በኦሮሚያ በአማራ እንዲሁም በትግራይ ካሉ ታጣቂዎች ጋር እንወያያል እንገኛለን ያሉ ሲሆን ተበድለናል ካሉ ደግሞ በሽግግር ፍትህ እናረጋግጥ እያለን ነው ብለዋል። እኚሁ ጠቅላይ ሚኒስትሩም አሁንም በራችን ለውይይት ክፍት ነው ያሉ ጠቅላይ ሚኒስትሩም ልክ ልንደራደር ስንል ከተደራዳሪው አካል በውጭም ሆነ በአገሮች ድጋፍ የሚያደርግለት አካል ብትደራደር ወየውልህ እያለ ያስፈራረዋል። ይህ ነ የገጠመን ችግር ብለሃልም። ያም ሆኖ ግን ያው እርስዎ እንደሚያውቁት ሁሉም ክልል መሄድ ሰው ማነጋገር የምንፈልገው የሚዘነጉ ጉዳዮች እንዳይኖሩ ስለምፈልግ ነው። የበቃ የጨረሰ ሁሉም የሚያሳካ እንከን አልባ መንግስት አይደለምን የሚመራው፣ ብዙ ድክመት ያለብን መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥ በእኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያ ልማት ያመጣ ታይቶ አይታወቅም። ይህ ደግሞ እውነት ነው ብሏል። የሰራነው ጥንካሬ እናስቀጥላለን፣ ድካሞቻችንን ደግሞ እያረምን፣ እያረቅን፣ እያሻሻል እንሄዳለን። የእናንተን ግባትም እንጠቀማለን። የተቃዋሚ ፓርቲ አባላት በዚህ መንገድ ጥቁማ ስትሰጡ ይጠቅመናል። ያላየኑ ነገር ለማየት የሚያግዝ ስለሆነ በጥሩ መንፈስ የምንወስዶ ነው ሲሉም ተናግሯለም። ከእዳ አኳያ ደግሞ ብሏል ጠቅላይ ሚኒስትሩም ኢትዮጵያ አዎ በከፍተኛ እዳ ውስጥ ትገኛለች የተባለው እውነት ነው። ግን በቁጥርና በንጥጥር ማየት ጠቃሚ ነው ሲሉም ተናግሯል። በዚህ በኩል ኢትዮጵያ እዳ ውስጥ ትገኛለች አ እውነት ነው። አፍሪካ ውስጥ አንደኛ ሁለተኛና ሶስተኛ ኢኮኖሚ ያላቸው ሀገሮች ከፍተኛ ብድር አለባቸው። በንጥጥርና በቁጥር ግን የእኛ የተሻለ ነው ብለዋል። የእኛ ብድር አስቸጋሪ የሆነው ብድሩን የወሰድንበት መንገድ ነው የሚሉ ጠቅላይ ሚኒስትሩም የወሰድነው ብድር ኮሜርሻል ኖን ስለሆነም አስቸጋሪ በመሆኑ እንጂ ብድሩ ብዙ አይደለም ብለዋል። አበዳሪ አካላት እድገታችን እያዩ ስለሆነ እንዳለ ያለብን ብድር እንድንከፍል ይደረጋል። እኛ ግን በመሩ መሰረት የምንከፍለው ሲሉም ተናግረዋል። የለውጡ መንግስትም በዚህም አንድም ዶላር በኮሜርሻል ያለው ሳይወስድ እና እስካሁን ያለው ያሉት ይህም ስኬት ነው ሲሉም ተናግረዋል። በአጠቃላይ አሉም በዚህ ዓመት አንድ ትሪሊዮን ብር ገቢ እንደሚጠበቅ ያነሱት ጠቅላይ ሚኒስትሩም በዚህም የማክሮ ኢኮኖሚ ማሻሻያ ጥቅሙ አንዱ ማሳያ ይህ ነው ሲሉም ተናግረዋል። በሌላ በኩል ኢትዮጵያ አሁን ላይ እዳ ለመክፈል ምን አይነት ስጋት የለባት። ምናልባትም ከሪፎርም በፊት እንቸገር ነበረ፣ በዚህ የሚቀጥል ከሆነ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን ዕዳችንን ለማስተዳደር ችግር የለብንም ብሏል። ዩሮቦንድ በሚመለከት ደግሞ ሌሎች የኮመን ፍሬምወርክ ተቀበለው ሲሰሙ ዩሮቦንድ ያበድሮ አካላገን የኢትዮጵያ ኤክስፖርት በከፍተኛ ደረጃ የታደገ ስለሆነ ኢኮኖሚያችሁ እያደገ ስለሆነ በዛ ፍሬምወርክ መታቀፍ አንፈልግም የሚል ሀሳብ ነው ያነሱት። እድገታችንን አጋኑ ለማየት መክፈል ስለምችሉ በነበረው መንገድ መቀጠል አለበት ነው ያሉት። ድርድር እያካሄድን ነው ብሏል። እኛ ጥያቄ ሁሉንም ብድሮች በኮመን ፍሬምወርክ ማቀ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው። ለዛም ነው ከአራት እስከ አራ ነጥብ አምስት ቢሊዮን የሚለው አራት የተረጋገጠ ቢሆንም ቀሪ ድርድሮች ግን አሉ ብሏል። በአጠቃላይ ግን አሉም፣ ፋኖ፣ ሸኔ፣ ኤርትራ የተባሉ ጉዳዮች በሙሉ ሰላሙን በዚህ ዓመት እናስጠብቃለን ሲሉም ተናግሯል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።